አንድ ሰው የሆነ ሰው ከሰሰ፣ ምስክር አምጣ ተባለ፣ ምስክር ይዞ መጣ። አንዳንድ ጊዜ ሁለት ሰው ይሆናል፣ አንዳንድ ጊዜ አራት ሰው ያስፈልጋል፣ አንዳንድ ደግሞ አንድ ሰው ብቻና መሐላ ሊበቃ ይችላል። ወይ ለአኺሪ ዝርዝር አለው። ከዛ ሁለት ምስክር ማምጣት አለበት፣ ገንዘብ ነውና የሚፈልገው። ከሱ ሁለት ሰዎችን ይዞ መጣ። ግን ተከሳሹን የሚጠሉ በተከሳሹ ላይ ቅን ያላቸው ሰዎች ናቸው የቀረቡ ምስክሮች። አይሆንም፣ መመስከር አይችልም። ወይም ደግሞ ልጁን ምስክር አድርጎ አመጣ፣ አይቻልም። ልጅ ለአባቱ አይመሰክር። ወይም አባቱን ምስክር አድርጎ ወይም እናቱን ምስክር አድርጎ አመጣ፣ አይቻልም። ምክንያቱም ዋናው ቃዒዳ ምስክር ለመሆን ለራሱ ጥቅም ሊያገኝ የሚችል በመመስከሩ ወይም ከራሱ ጉዳትን ሊገፋ የሚችል ከሆነ አይመሰክር። በጣም መሰረታዊ ነው ይሄ። ምክንያቱም አባትህ ተከሶ አንተ ብትቀርብ፣ ምንም እንኳ ጠንካራ ሰው ብትሆን፣ ያ ወደ አባትህ ልታደላ ትችላለህ ተብሎ ያስፈራል። ለልጁ ሊያደላ ይችላል። ሰው መመስከር ባለበት ልክ ላይ መሰክር ይችላል። መተፋፈሪ ማለት ለራሱ በመመስከሩ ተጠቃሚ ከሆነ፣ ባለመመስከሩ ይጎዳ ከሆነና ጉዳት እንዳይደርስብኝ ብሎ ሊያስብ የሚችል አካል እስከሆነ ድረስ ይሄ ምስክር አይሆን።